መልካም ነገር እንዲገጥመው የመኝ ደህና በሚያሳዝን ሁኔታ እንግዲህ የአብርሽና የሩታ መጨረሻ ይሄ ሆኗል ማለት ነው። ሩታ ወስና ቆርጣ ከዚህ በላይ መኖር መታገስ አልችልም በማለት እንግዲህ ደህና ሁን በማለት ላደረገላት ነገር ሁሉ አመስግናው ተለያይተዋል ማለት ነው። አብርሽም እንግዲህ እንደምታዩት በዚህ መልኩ ይገኛል። እጅግ በጣም ታሟል። ከባድ ሁኔታ ላይ ይገኛል። ለዚህ ሁሉ መንስኤው፣ ለዚህ ሁሉ አለመግባባት፣ ለዚህ ሁሉ እንዲሆን የእውነት ለመናገር ልወቅሶ አልፈልግም። ግን ደግሞ ተወቃሹ ወይም ደግሞ ጥፋተኛው አብርሽ ነው። እሱም ባጠፋው አንዳንዴ ህይወት ሁለተኛ የሚባል እድል ጭራሽ አትሰጠንም። አንዳንዴ የሆነ ጥፋት አጥፍተን ያኔ ያን ጥፋት አርመ ነው በሌላ ጊዜ ሌላ እድል ትሰጠናለች። ሌላ ጊዜ ደግሞ ያን ጥፋት ያን ስህተት ከሰራ ነው ድጋሚ ሌላ በቃ ሌላ ድነት፣ ሌላ ህይወት፣ ሌላ ተስፋ አትሰጠንም። ለአንዴና ለመጨረሻ ጊዜ ቁርጥ አድርገን እንድንተው ወይ ደግሞ ሌላ ውሳኔ፣ ሌላ አለም ውስጥ ሌላ መንገድ ውስጥ ትከተናለች ህይወት ማለት ነውና በጣም በሚያሳዝን ሁኔታ እንግዲህ ይሄ ሆኗል። ሩታ ምንም ከዚህ በላይ የምታገሰው ነገር የለም፣ ሰልችቶኛል፣ ደክሞኛል ብላለች እና እውነቷን ነው። እውነት ለመናገር ሩታ በጣም በብዙ ተፈተናለች። እስኪ ይሄ ሚዲያ ላይ ከመጣች በኋላ እስኪ አንድ አመት ከምናምን ሆኗቸዋል። እንግዲህ ሩታ በአብርሽ ምክንያት ወይም ደግሞ ስለ አብርሽ ስለ ፍቅሯ ብላ ስንት ጊዜ ነው ያለቀሰችው? ስንት ጊዜ ነው ያነባችሁ? እንደ ቪዲዮቻቸውን ገብታችሁ ማየት ትችላላችሁ። ደስተኛ ሆና ስቃ የተቀረጹት ቪዲዮ አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ አስር እንዲህ ብላችሁ ልትቆጥሯቸው ትችላላችሁ። ያለቀሰችባቸው ቪዲዮዎች ግን እጅግ በጣም ብዙ ናቸው። በጣም ብዙ ቪዲዮዎች ናቸው እና ሩታ አልቅሳ አልቅሳ አልቅሳ አልቅሳ በጣም በጣም ብዙ ነገሮችን ታግሳ የኖረች ሴት ነች። በአሁኑ ግን ምንም የሚመለስ ነገር የለም። ምንም በቃ ወደ ኋላ የሚያስብላት ነገር የለም። አብርሽ እስቲል ነው ጥፋቱን እያመን አይደለም። እውነቱን እንነጋገር ከተባለ አብርሽ አጥፍቼም ከሆነ ይቅርታ አድርጊልኝ፣ አስቀይሜሽም ከሆነ ይቅርታ አድርጊልኝ አይነት ይቅርታ ነው እያደረገ የሚገኘው። ይኸውላችሁ አብርሽ እዚህ እኛ ምንወቅሰው እኛ ምንሰድበው፣ እኛ የምንቆጣው ወደ ራሱ እንዲመለስ እሩታ የሱ እንድትሆን ህይወቱ በአጠቃላይ እንዲስተካከል ነው። ሌላ ምንም ነገር ክፋት አስበን አይደለም። ተው ተው ተው ስንለው ያኔ አልሰማንም ነበር። ያኔ ብዙ ነገሮችን ስንል ብዙዎቻችሁ ስትሰድቡን፣ ፎቶችን ቪዲዮቻችን ስትዘቀዝቁ ነበር። እና አያችሁት፣ መልሱ መጨረሻው ይሄ ሆነ። ስንቆጣው የነበረው ለዛ ነው። እና ሩታ እንግዲህ መመለስ አልቻለችም። የእውነት ይህንን ነገር መስማት ይህንን ነገር ማየት በጣም በጣም ያማል፣ እውነት ለመናገር ማለት ነው። አንዳንድ ሰዎች እስከ ጥግ ደስ ሺህ ጊዜ ሊታገሱ ይችላሉ። አንዴ ከቆረጡ ግን ቆረጡ ነው። የእውነት ነው የምላችሁ በጣም መውደድ የቻለ ልብ በጣም ማፍቀር የቻለ ልብ ማለት በጣም መጥላት ይችልበታል። በእውነት ማለት በጣም መቁረጥ መጨከንም ይችልበታል። እና ሩታ ላይ ያየውበት ነገር ይህንን ነገር ነው። በጣም አስቸጋሪ ነገር ነው እያሳለፈች የነበረው ግን አብርሽ በጭራሽ ሊያግዛት አልቻለም። ይህንን ነገር ደግሞ ብቻዋ ማደግ አልፈለገችም። አብርሽ በየዋህ ዋህነት ነው እውነት ለመናገር እሷን ሆን ብሎ ለመጉዳት እሷን ለማስቀየም እሷን ለማስከፋት ወይም ከእሷ ምን ላይ የተፈልጎ ምናምን ነገር ሳይሆን በየዋህነት፣ ሁለት አይነት ምርጫ መረጠ በሁለቱም መንገድ መሄድ ፈልጋለሁ አለ። ግን ደግሞ ተናግሬ ነበረ ሁለት እግራ ላይም ብለ ሁለት ዛፍ ላይ በጭራሽ አትወጣም። ልትወጣ ትችላለች ከሆነ መንገድ፣ ከዛ በኋላ ግን ወድቀ አወዳደቅ አሟሟቴ ይከፋል ብዬ ባለፈው ተናግሬ ነበር። ይሄው ያልኩት ከአንዳንድ በቃ በደንብ ነው የሆኖ ማለት ደርሱ ያየሁትኝ እና ይሄን በማየት ያዝኛለሁ፣ ተከፍቻለሁ፣ በጣም ተሰምቶኛል። ያ ሁሉ እንባችን ያ ሁሉ እኔ እንጃ በገንዘብ በጊዜያችን አቃጥለን ስንት ነገር መስዋዕት በቃ ከፍለን ስንት ተሰድበን፣ በጎች፣ ጭላዳዎች፣ ዝንዘሮች ተብለን ተሰድበን፣ ተንቀን፣ ተዋርደን፣ ዝቅ ተደርገን እነሱን መደገፍ ሳናቆም የእነሱን ፎቶ የእነሱን ቪዲዮ እያፖሰትን እኔ እንኳን ስንት ጊዜ ነው ስለና አብርሽ ሩታ ማውራት ከጀመርኩ ስንት ጊዜ ነው። ያ ሁሉ የለፋንበት ፍቅር እንዲዚህ ደርሶ በዚች በተልካሻ ነገር ለዛውን በማይረባ ነገር እዚህ ደረጃ ላይ ደርሰው እስከ መቆራረጥ ድጋሚ እስካለ መገናኘት ደርሰው በማየቴ እግዚአብሔርን እጅግ በጣም በጣም በጣም ከልቤ ነው ያዘንኩት። ከልቤ ነው በቃ እኔ እንጂ አላውቅም የከፋኝ። ግን አንዳንዴ ደግሞ ማለት ነው ዘላለም አለማችሁን በስቃይ ውስጥ ከምትኖሩ፣ ዘላለም አለማችሁን በጭቅጭቅ ውስጥ በጠዋትም ማታም ጭቅጭቅ ንዝንዝ ከሚሆን መለያየቱ ትልቅ እረፍት ነው። እግዚአብሔርን ብቸኝነት ትልቅ ትልቅ ጌጥ ነው። የእውነቴን ነው የምላችሁ። አሁን አብርሽና ሩታ ብለውት ብለውት ብለውት ብለውት አቅቷቸዋል በቃ ምንም መግባባት አሁን አብርሽ አንድ የተናገረው ንግግር አለ። በጣም ካስገረመኝ፣ ካስደነቀኝ ነገር ማለት ሩታ በጣም ተቀይራለች አለ። ሌላ ሰው ሆናለች፣ ሌላኛዋን ሩታን ነው እያየዋት የምገኘው አለ። እኔ ቅርት አድርግልኝ፣ ለዚህ ፍቅር መፍረስ፣ ለዚህ ትዳር መፍረስ፣ ለዚህ ለመለያየታችሁ ምክንያት የማደርገው አብርሽን ነው። ሩታን ብዙ ጊዜ አጥፍታለች፣ ብዙ ጊዜ ብዙ ነገር አድርጋለች ምናምን ነገር ግን ከአብርሽ የሚበልጥ ነገር የለም። ሩታ ይውላችሁ የእውነት በጣም ሺህ ጊዜ ነው የታገሰችው። አብርሽ ደግሞ በየዋህነት ሁለት ሰውን አስደስታለሁ ሲል ከሁለቱም ሳይሆን ብቻውን ቀርቷል መሀል ቤት እና የሚጎዳው አሁን በጣም በጣም ሁለታቸውም ይጎዳሉ እነሱ ብቻ ሳይሆን እኛም እንጎዳለን ግን ብቻ አስቸጋሪ ነገር ነው እየተፈጠረ የሚገኘው ያው ሩታ ወስናለች ቆርጣለች አብርሽ ተቀይራለች ሩታ ሲል በጣም ገረመኝ እንዴት አትቀየር የድሮ ሚስትህን በጣም ብዙ ነገር ዋሽታት በስመ አብ ወልድ እንደው እስኪ የትኛዋ ሴት ነች ይህንን ነገር ታግሳ ልትኖር የምትችለው? የትኛዋ ሴት ነች ይህንን ነገር እያየች ዝም ልትል የምትችለው? የትኛዋ ሴት ነች ከአንድም ሁለት ሶስት አስር ጊዜ እድል ልትሰጥ የምትችለው? የእውነት ከነጺ ጋር ያደረከው ነገር ከነጺ ጋር የነበረው ነገር በጣም እኮ ያስወቅሰሃል አብርሽ። ግን አየህ ቸልተኝነት፣ የዋህነት አንተንም እንድታጣራሰን እንድታጣርጓል ባጭሩ ሩታን ብቻ አይደለም እንድታጣረር እራስን እራሱ አጣዋል። በጣም ምንም አይነት ሰላም የለህም። መኪና አለህ፣ ቤት አለ። የተንደላቀቀ ቤት ውስጥ ነው የምትኖረው። የተለየ በጣም ምርጥ ምርጥ የሚባለውን ምግብ ነው የምትበላው። ምርጥ የሚባል አለባበስ ነው የምትለብሰው። ምርጥ ጫማ ነው የምታደርገው ምናምን። ነገር ግን ያ ነገር ደግሞ ባዶ ነው። በቃ ምንም ቫሊዩ የሌለው ነገር ነው። በህይወት ፍቅር የሚባል ነገር ከሌለ የምትወደው ሰው በህይወት በጎን ካጠገብ ከሌለ፣ ወይ ደግሞ የምትኖርለት ነገር ከሌለ ያ ሁሉ ነገር ከንቱ ነው፣ ባዶ ነው እና ለዛ ሁሉ መሰረቱ ለዛ ሁሉ ሙላት ለዛ ሁሉ ስኬትህ ሩታ ነበረች። ሩታን ስታጣውን ባዶነት ተሰማ፣ በጣም ተሰማ፣ ከፋ። በቃ ሁሉ ነገር ያጣ መሰለ በህይወት በቃ ምንም የምትኖርለት ነገር የለም ብለ እስከምታስብ ድረስ ደርሳልና፣ በጣም አስቸጋሪ ነው። ያን ያ ሁሉ ነገር አርቀ ብታስብ ያኔ በቃ ሩታን በዚህ ልክ ባትገፋት፣ ለሩታ ስሜት ብትጠነቀቅ ጥሩ ነበር። አሁን እኔ አብርሽን እንዲ ነው፣ እንደዛ ነው፣ እንደዛ ነው ብዬ ልወቅ ሰው አልፈልግም። ምክንያቱም ላለፈ ክረምት ቤት አይሰራም። እሱም ያኔ ባደርገው ኑሮ እያለ በፀፀት አለንጋ ሲጠበስ ነው የሚኖረው። እውነት ለመናገር በጣም አስቸጋሪ ነገር ነው አንዳንዴ ሰውን ስታስቀይሙት ወይም ደግሞ ጥፋት ስታጠፉ ያን ነገር ማስተካከል ከቻላችሁ፣ እሰየው ትኖራላችሁ። በቃ ምናምን ነገር ማስተካከል ካልቻላችሁ ግን እድሜ ልካችሁን ራሳችሁን ስትወቅሱ፣ ከራሳችሁ ጋር ተጣልታችሁ፣ ከምትወዱ ሰው ጋር ተራርቃችሁ፣ ተለያይታችሁ ነው ራሳችሁን በቃ ስትወቅሱ የምትኖሩትና በጣም አስቸጋሪ ነው። አሁን አብርሽ ያንን ነገር ነው እያየሁበት የምገኘው በጣም አስቸጋሪ ነው። እንግዲህ እባክሽ አስቢበት ነው እያላት የሚገኘው። እሱ እንግዲህ ሽማግሌ አስልኮ በትልልቅ ሰዎች ምናምን ነገር መጠየቅ ነበረበት፣ ግን ደግሞ አብርሽ እሷ ካልመጣች ያው እኔ ምን ማድረግ አልችልም፣ እኔም ወደ ቡታጅራ ሄጄ እዛ ነው የምኖረው፣ እንትን ማለት አልችልም፣ መመለስ አልችልም ነው እያለ የሚገኘውና ይሄ ነገር ደግሞ ሩታን በጣም በጣም ረብሿታልና በቃ ወስናለች፣ ቆርጣለች። እሷም በቃ ሁሉን ነገር ትታ ለመሄድ ነው ያሰበችው ና ብቻ በአጠቃላይ ሩታ እንደምትፈልገው እየሆነላት አይደለም፣ በጣም በጣም በሚያስጠላ ሁኔታ ማለት ነው። ብቻ ግን አሁን ሩታም ተወቃሽ ናት፣ አብርሽም ተወቃሽ ነው ለማለት ሳይሆን በአጭሩ ኔ አብርሽ አስቢበት እያላት ነው የሚገኘው። ሩታ የሆነ የምትፈልገው ነገር አለ ከአብርሽ እንዲነግራት ወይም ደግሞ እንዲመለስ እንዲስተካከል የምትፈልገው ነገር አለ። እድል ሰጠዋለች እግዚአብሔርን ከቤት ከኖረችበት ቤት አብራ ካፈራችሁ ንብረት ከሁሉ ነገር ከሰፈሩ ርቃ ሄደችበት ምክንያት የእውነቴን ነው እድል እየሰጠችው ነው እንዲስተካከል ነው። የእውነቴን ነው ወንድሙ እስከ ጥግ ድረስ ነው ያመናጨቃት። እሱ እስከ ጥግ ሂጂ ነው ያላት። አሁን የአብርሽ ደጋፊዎች ሪ ልትሉብኝ ትችላላችሁ፣ ያገባኝ ምሪ ማለት ትችላላችሁ። ከፈለጋችሁ የራሳችሁ ጉዳይ ነው፣ ምንም የሚመለከተኝ ነገር የለም ስለእናንተ። ግን አሁን እያወራሁ ያለሁት ነገር አብርሽን ያኔ ተቆጣታችሁት ቢሆን ያኔ ተው ብላችሁት ቢሆን ኖሮ ማለት ነው፣ እንደ እውነቴ ነው እዚህ ድረስ አይደርሱም ነበረ። የእውነቴ ነው ይቅርታ ይጠይቃት ነበር ወዲያውኑ። ይህን በቃ የእውነት ከነጽጋ ያደረገው ነገር ያማል። እኔ አልቅሻለሁ። እውነቱን ስነግራችሁ ማለት ነው፣ ሩታ እያለች በዚህ ልክ እንደዚህ አይነት ነገር ሲያደርግ በጣም ታመም ያለው እኔ ራሴ ማለት ነው። ግን ሩታ ይህን ሁሉ ታግሳ ይቅርታ እንዲጠይቃት እየጠበቀችው ነበር። ግን እሱ ከባድ ነገር ብቻ። ባጭሩ ማለት ነው አሁን አብርሽን ልወቅ ሰው ምናምን ነገር አይደለም። አብርሽና ሩታ አንድ እንዲሆኑ ሁላችንም የበኩላችን አስተዋጽኦ እናድርግ እባካችሁ፣ እያለን እንለምናቸው። ስለ ሩታ እርግዝና እየተወራ ያለ ነገር አለ። እውነት እውነት ለመናገር እኔ የሩታ እርግዝና ራሱ እኔ እውነት አይመስለኝም። ይቅርታ አድርጉልኝና ማለት ነው። ምክንያቱም ልጅ የያዘ ሰው የእውነት በፊት ይሄ ጥፋቱ ምናምን ይቅርታ ላያስ ብለው ይችላል በፊት በፊት ማለት ነው፣ ገና በጓደኝነት እያሉ አሁን ግን ትዳር ይዛ አግብታ ቀለበት አስራ እንዲሁም ደግሞ ልጅ አርግዛ በዚህ ልክ ጨክና ትሄዳለች ብዬ አላስብም። ሩታ ግን አንዳንዴ ህይወት ካቅም በላይ ሲሆንባት ያው ልትሄድ ትችላለች። ግን የሩታ እርግዝናም እንዳልተረጋገጠ ነው እንግዲህ መራጃ እየሰማው የሚገኘው። ልጅ ይዛ መቼስ የትም ትሄዳለች ብዬ አላስብም። እና አብርሽም ይህን ያህል ማለት ብዙም አልለመናትም። እውነት ለመናገር በአሁኑ እባክሽ አንድ እድል ስጭኝ፣ በቃ በጣም መናገር ራሱ አልቻለም። አሁን ላይ ምንም አይነት እውነትም የለውም። ምንም የያዘው የሚያዝ የሚጨበጥ ነገር ስለሌለው እባክሽ ብሎ እንኳን አልለመናትም። ግን በሰው አንዳንዴ በትልልቅ ሰዎችን በሽማግሌም ጋሽዬ መምጣት ካለበት የእውነት ልጁ ማጣት የማይፈልግ ከሆነ ከሩታ ጋር እስከ መጨረሻው መለየት የማይፈልግ ከሆነ ልጁ ያለ አባት እንዲያድግ የማይፈልግ ከሆነ ይህንን ነገር ያደርገው ነበር። ዛሬ ችላ ችላ ብሎ ዝም ካላት የሩታ እርግዝና በጣም አጠራጣሪ ነገር ነው የሚሆነው ማለት ነው። እና በጣም ሩታ ግን ስታለቅ ሳሳዘነችኝ፣ እግዚአብሔርን ያን ሁሉ መከራ አልፋ መጣ። ግን አንድ ነገር ተረዳው፣ የእውነት የሩታ ማለት ነው የሚያፈቅራትን ሰው አሁን አብርሽን እሷ ለመናን ያገባችሁ ለምነው ማለት ነው። በጣም ለምነው እስከ ጥግ ድረስ በሰው ራሱ አስለምነው። በሰው ራሱ ማለት ነው ሀይሚ ነበረች፣ አይፍሬም ነበረ፣ ሙቪ ነበረ። እግዚአብሔርን ምርጥ ሰው እነዚህ ልጆች በጣም ለምናቸው ነው ለምነውት ነው አብርሽ እሷ ጋር እንዲሆን ያደረጉትና ምናልባትም እኮ ለምኑ ያገባት ወንድ ቢሆን ኑሮ፣ ለእሷ ዋጋ የከፈለላት ወንድ ቢሆን ኑሮ ይህን ያላታለቅስም ብዬ አሰብኩኝ በእውነት ነው የምላችሁ። አብርሽ እራሱ እንደሷ ፈልጓት አፍቅሯት በቃ ካለችበትንትን ብሎ ቢሄድ ኑሮ ይሄ ነገር አይፈጠርም ብዬ ነው ማስበው። እግዚአብሔርን እንደውም አብርሻውን አሁን ላይ ብዬ ስም እየሳስበው ያሳዝነኛል። ለምን መሰላችሁ? የድሮ ፍቅሩን ያልተቋጨ ፍቅር አለበት። የልጅነት ፍቅር ደግሞ መቼም ሊተዋችሁ መቼም ሊረሳችሁ አይችልም። በሆነ ምክንያት ባለመግባባት ልትለያዩ ሌላ ትዳር፣ ሌላ ህይወት ልትይዙ ትችላላችሁ። ግን ደግሞ ግን ደግሞ ያንን ህይወት ሙሉ በሙሉ ትረሳላችሁ ማለት አይደለም። እና አብርሽም ከነፂ ጋር የሆነ ትዝት አለበት የሆነ መርሳት የማይፈልገው የተቀመጠ አእምሮ ላይ አለ ብዬ ነው ማስበውና ሲያወራትን ባለፈው አይታችኋል። አስተቃቀፉን አይታችኋል። ና ያ ነገር አለ። በመሀል ደግሞ ሩታ መጣ፣ ደስታ ሳየችው ምናምን ነገር ምናምን ነገር በቃ ያ ነገር ደስ እያለው መጣ፣ ስኬት መጣ፣ ገንዘብ መጣ። አብርሽ እንደዚህ ሀብታም የሆነው ሩታ ከመጣች በኋላ ነው። ምንም የሚዋሽ ሀቅ የለም። አብረው ነው የለፉት በእርግጥ አብርሽ ከሩታ በላይ አይዲያ ለማምጣት ራሱ የሚለፈው ልፋት ከካሜራ ጀርባ በጣም በጣም በጣም እንኳን ለሱ ለነ ዳኔና ጽጌ ራሱ የቻናላቸው ማደጊያ ዋናው እሱ ነው ብዙ ልጆችንም አግዟል አበረትቷል እና ያ ነገር ነው የሆነው እና ምናልባት እንደ ሩታ የሚያፈቅራትን ሰው አግብታ ቢሆን እዚህ ደረጃ ላይ አትደርስም ነበር ብዬ በቃ እንትን አልኩኝ። ብዙ ነገሮችን እንማራለን። በነገራችን ላይ አሁን አብርሽና ሩታ እንደዚህ ሲሆኑ መጨረሻቸው እንዲሆኑ ስናይ እኛ ብዙ ነገሮችን እንማራለን ብዬ አስባለሁኝና፣ ሁለተኛ ነገር ደግሞ በቤተሰብ በቃ ቤተሰብ ያዘነበት ነገር፣ ቤተሰብ ያልፈቀደው ነገር፣ እናት እህ ብላ ያወጣችሁ ቃላት ምንም አይነት ትዳር ሊሰምር እንደማይችል መቶ ፐርሰንት በአብርሽና ሩታ አይቻሉ። የእውነቴን ነው እምላችሁ ትልቅ ሰው እናት በተለይ የእውነት አውጥታ በአፏ ብትናገር ብትለፈልፍ ምናምን ችግር የለውም። በውስጧ አትይዝም። ግን በውስጧ ርር ብላ የምትይዘው ነገር የህይወታችን ማለት ነው ምስቅልቅሉ እንዲወጣ ነው የሚያደርገው። እግዚአብሔርን ነው የምላችሁ። የእውነት በጣም ያንን የተረዳሁት እና ብቻ ያም አለ ይሄም አለ። ያን ሁሉ ችግር አልፋችኋል፣ ያን ሁሉ ከባባድ መስዋዕትነትን አልፋችሁ መጣችኋል፣ ያ ሁሉ ተራራ ወጣችኋል፣ ያን ሁሉ ፍቅር በቃ ክባችሁታል ላይ ደርሳችሁታልና ድጋሚ መናድ የለበትም። አንድ ላይ ሆኖ ልጃችሁን የእውነት እርጉዝ ከሆነ ችሮታ ደስታችሁን አጣጥማችሁ አብራችሁ በፍቅር ኑሩ። ምንም የጎደላችሁ ነገር የለም፣ ሙሉ ነው ቤታችሁ። የምትበሉት የምትጠጡት፣ የምትለብሱት ነገር እስከ ጥግ ድረስ የበዛ የሞላ ነው። ስለዚህ ይሄ ነገር መሆን የለበትም። መለየት የለባችሁም። ለእኛም ማስቡልን እናንተም ተነጋግራችሁ የማይፈታ ችግር የለም። ችግር ከእናንተ በላይ ሊሆን አይችልም። ከችግሮቻችሁ በላይ ናችሁና ተስማምታችሁ፣ አንዱ ናችሁ ለመኖር ሞክሩ ነው የምለው። እንግዲህ ሽማግሌ መግባት ካለበት ሽማግሌ ገብቶ፣ በእርግጥ ከዚህ በፊት ብዙ ሽማግሌ ገብቷል። ግን ደግሞ እናንተ ችግሮቻችሁን እየፈታችሁ የማትሄዱ ከሆነ ማንም ሰው እናንተን ዘላለም አለማችሁን ሲያስታርቃችሁ ምናምን አይኖርም። እና ሩታዬ፣ አስቢበት። እንደው በእናትሽ እንደው በፈጣሪ ስም ልለምንሽ፣ ያን ሁሉ መንገድ መጠሻል፣ ያን ሁሉ ችግር አልፈሻል፣ ያን ሁሉ ነገር ተፈትነሻል። ማለፍ የሌለብሽ መንገድ ላይ አልፈሻል። በቃ መምጣት የሌለብሽን ነገር ብዙ ነገሮችን አድርገሽ እዚህ ደረጃ ላይ አድርሰሻል። የእውነት ለመናገር ብዙ ዋጋ ከፍለሻል፣ ለፍቅራችሁ ማለት ነው። አንቺ በዋነኝነት ትጠቀሻለሽ ግን አንድ እድል ስጭውና፣ እንደዚህ አይነት ነገር እሷ እውነቷን ነው። ብዙ አይነት ጥፋቶችን አጥፍቷል አለች። ግን አንድ አይነት ጥፋት ደግሞ እየተደጋገመ እየተደጋገመ ሲመጣ ያማል። በቃ ከዚህ በላይ መቻል አቅቶኛል ነው እያለች የምትገኘውና፣ ሩታዬ አንድ እድል ስጭውና ያለውን ነገር አውርታችሁ ችግሮቻችሁ ለመፍታት ሞክሩ እላለሁ። ነገ እንግዲህ አስቤበት እነግርሃለሁ ብላለች። ይሄ ሁሉ ቀን ስታስብበት የነበረውን የወሰነችውን ነገር እንግዲህ በአንድ ቀን ሌሊት በአንድ ሌሊት ወስና ሀሳቧን ትቀይራለች የሚል ነገር የለኝም፣ አልዋሻችሁም። ግን እግዚአብሔር ከፈቀደ ደግሞ የእነዚህ ልጆች እህልዋቸው እስከ መጨረሻው ከሆነ ማይለያዩ ከሆነ ፈጣሪ በቃ እስከ ዛሬ እንዳመጣቸው አሁንም ደስታቸውን ኑሯቸውን ከፍ አድርጎ አብሮ የሚኖሩ ከሆነ ሩታሩ ልቧ ራርቶላ ራርቶለት አንድ ድል ትሰጠዋለች ብዬ አስባለሁ። ካልሆነ ደግሞ እንዲህ ሁሌ ከማልቀስ፣ ሁሌ ከመጨቃጨቅ፣ ሁሌ ሰው ፊት በቃ ከመገምገም መለየት ምርጫ ወይም ደግሞ ጥሩ ነገር ይሆናል ማለት ነው። የምሬ ነው። ደናሁን ደናሁኝ ተብሎ መለየት ራሱ ጥሩ ነው። አይንን ላፈር፣ አይንሽን ላፈር እንዳላይሽ እንዳላይ ተባብሎ ከመለየት፣ የምር ግን በጣም ነው ያዘንኩት እኔ በጣም በቅ እና አብርሽ ደግሞ አሳዝነኛል። ሕይወት ሁለተኛ እድል አልሰጠችም። ነገ አስተካክላለሁ የምትለው ቦታ ላይ አይደለም። አሁን ላይ ከባድ ነገር አጋጥሟል። ብቻ አስቸጋሪ ነው። ፈጣሪ ይህን ነገር ይፍታው። ከተመልካችም ከሰውም ከእናንተም በላይ ሆኗል ችግሩ። እንግዲህ ፈጣሪ ፈቶት ችግሮቻችን አንድ አንድ ላይ እንደሚያደርጋችሁ ተስፋ አደርጋለሁኝ። ስለነበረን ቆይታ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ።